አሰላሙአሌይኩም ወረህመትላ በበረካቱ መሽረቃ ትዮብ ተከታታይ ጓደኞች እንዲህ ናችሁ? ሰላም ናችሁ? እንህ አልሐምድ ላ ሁሉ ነገር ሰላም ነው። አላህ ብያላችሁበት እናንተንም ሰላም በዘዘት ያርግልኝ ይላለሁ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ሀገራችንም አላህ ሱብሐነሁ ወተዓላ ሰላምን አንድነትን ያምጣለን። ዛሬ ሱረቱል መሰድ ምን እንደሚል ያነብላችኋለው ማድረስ ነው በተፍሲር እንሻላ፣ አብራችሁ ተከታተሉ። የአሽረጋኒቱ ተከታታይ የሆነችው ላይክን ሼርን በማድረግ አበረታቱ ማለት ነው። የመሸባችሁ የረፈደባችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉላችኋለሁ። ሰረቱል መሰድ አንድ መቶ አስራ አንድ ላይ ምን እንደሚለን አነብላችኋለሁ ማለት ነው አላህ ስም እጅግ በጣም ሩህሩህ እና በጣም አዛኝ በሆነውን አቡ አልሀብ እና ነቢያችን መሀመድ ረሱል ስለ ላሁ አለ ወሰለም ያጎት እና ሁለት ልጆችን ከሰሩ ጠፋ በእርሱ ያሰረውንም እና በከርሱ ከገንዘብ እና ያያም የፈራ ሁሉ ምንም አይጠቅመውም።

ለመደ የሆነውን መንገድና ያለባትን ሆነ ስትሆን ነው ስትሆን ይላል። እሺ እብን አባስ ረዲያና ሆነሁን ባስተላለፉት ሀዲስ ባስተላለፉት ሀዲስ ነብያችን መሐመድ ረሱል ሰለላሁ ዐለይሂ ወሰለም ሆይ ዘመዶቻችሁንምና አስ ጠንቅቅ ይህ አል አሹራና 214 የሚለውን ቁርአንን አንቀጥንና ሲወርድን አላህ መልእክተኛ የረሱል ሰለላሁ ዐለይሂ ወሰለምን ወደ ሰፋ ተራራና ወጣ፣ ድምጣቸውንም ከፍ አደረገው። ይህ ከሰዎቹንም ሆይ በለው

ተመልከት እኔ እሷን ላይንና ጋር ጋርጋ ርዷቸዋል አሉት። ይህንን አዲስንና አቡ ኢላ አዲስ ዘገቡታል አስተላልፎታል ይላል ማለት ነው። እንግዲህ ሱረቱን መሰድ ነው ያነበብኩላችሁ። ሌላ ደግሞ ሲካ ምንድነው በሱረት መሰድ ሱረቱል አልካፊሩ

እና ሩህሩህ በሆነውን አዛኝ በሆነውን ነቢያችን ሙሐመድ የረሱል ስለ ላሁ አለ ወሰለም እኛ በጣም ብዙ እና በጎ ነገሮች እና የተሰጠን። ስለዚህ ጌታችን ወይ ብቻ ነው የምንሰግደው። ሌላውንም ብቻ የዋሳ የወረዳ ይህንን እድልና በነቢያችን ሙሐመድ ረሱል ስለ ላሁ አለ ወሰለም የሚጠራውንና በእርሱንም በእርግጥ ዝርዝሩ የሚ ቁጥሩንም ነው። አቡ ቦሄሬራ ረዲያና ወንሁም ባስተላለፉት ሀዲስ በነቢያችን የረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል በ የመ

በጌጡንም ወንዙንና የሚመጣውን ጅብሪል ነው። ይህ ምንድን ነው ብለው አልኩት። እሱንም ይህንንና በሱረቱል ካውሰር አለኝ። አቡ ቡኻሪ ዘግቦታል። አናስ ረዲያና ዋንሁም ባስተላለፉት ሀዲስ አላ መልእክተኛ የረሱል ሰለላሁ አለይሂ ወሰለም እንዲህ ብለዋል ማንም ሰው ለእኔ እና በሱ ዘንድንና አባት ልጆችንና ሁለቱንም ሰዎችን እና ቢበልጥ የተ የተወደድኩት ካልንኩ የበስተቀር አለሃን አቡ ቡኻሪ ዘቦታ ሊላም ማለት ነው። ከወደዳችሁት ሰብስክራይብ ላይክ ሼር አድርጉ ማለት ነው። ይኸው ሱረቱል ካውሰር ይኸው ያነቡት ማለት ነው። ይህንን ያነቡላችሁ ከዛ ደግሞ ሱረቱን መሰድ አልተስፊር ይሄ ይሄ አንድ መቶ ስምንት ላይ ሱረቱን ካውሰር አንድ መቶ ስምንት ላይ ገልጽ ዘጠኝ መቶ ላይ ማለት ነው። ከዛ ሱረቱን መሰድ ሱረቱን መሰድ አንድ መቶ አስራ አንድ ላይ ይሄ ገጽ አንድ መቶ ዘጠና ሁለት ላይ በዚህ መልኩ አንብቤላችኋለሁ። ከአጀባችሁ ላይክ ሼር አድርጉ ማለት ነው ወዶቼ። እንግዲህ ሰምተን የምንጠቀመው አንብመክ ተጠቃሚዎች አድርገን ማለት ነው። በቻልኩት አቅም እንሻላ እሞክራለሁ እላችኋለሁ። ይህን ነው ያነበኩኝ እላችኋለሁ። እና የአሽረጋኒቱ ተከታታይ ሆናችሁ ላይክን ሼር በማድረግ አበረታቱኝ ብሊዝ ጋይስ። እና ሁላችሁን ከልብ አመሰግናለሁ ወዶቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር እንዳትረሱ፣ አብቅተናል ማለት ነው።